አሰላሙ አለይኩም ወረህመቱላህ ወበረካቱሁ ድና የተከበራችሁ የአሊፍትዩብ ተከታታዮች ሰላም ብያለሁ ሁላችሁንም። ዛሬ ይዤላችሁ የመጣሁት ቁርአን አይገባና ለቁርአን ከበደ ለምትሉ ሙራጃ የምታደርጉበት በተጁድ በጀዋላችሁ አውርዳችሁ በራሳችሁ ማለት ነው የምትከታተሉበት ምርጥ አፕሊኬሽን አስተዋውቃችኋለሁ። ይህን አፕሊኬሽን ከ50 ሚሊየን በላይ ሰዎች አውርደው የተጠቀሙት ነው ማለት ነው። በጣም ብዙ ሰው ነው ያወረደው። ይጠቅማችኋል። ተከታተሉ። በመጀመሪያ ወደ ፕላይ ስቶር ውስጥ እንገባና ፕላይ ስቶር ከገባን በኋላ ቁርአን ብለን እንጽፋለን ማለት ነው። እሺ ቁርአን ብለን እንጽፋለን። እዚህ ጋ ቁርአን ብለን ከጻፍነ በኋላ እንደዚህ ብሎ ይመጣል። ብዙ አፕሊኬሽን ነው የሚመጣው። ምን ንመርጠው እኛ እዚህ ይሄንን ይሄንን ቁርአን ፎር አንድሮይድ የሚለውን እናወርዳለን ማለት ነው። እኔ ዳውንሎድ ስላደረግኩት ቀጥታ ኦፕን ነው የምለው። እናንተ ዳውንሎድ ካላደረጋችሁት ያው ታወርዱታላችሁ። እንደ እኔ ደግሞ ዳውንሎድ ያደረጋችሁ ከሆነ ኦፕን ትሉታላችሁ። ኦፕን ካላችሁት በኋላ እንደዚህ ብሎ ይመጣላችኋል ማለት ነው። ከዛ ከምትቀሩት ሱራ ትገባላችሁ ማለት ነው። ለምሳሌ ለማሳየት ያክል እሺ ይ ለምሳሌ ስሮት እነበ ዳውንሎድ እናደርገው ማለት ነው። ከዛ እንደዚህ ቁርአኑ ከከፈተልን በኋላ ምን እናደርጋለን? በቀኝ በኩል ማለት ነው፣ ይችን ማለት ነው ምልክቷን አንድ ጊዜ እንናከታለን ማለት ነው። ከዛ በዚህ መልኩ የቃሪዎች ስም እንዳለ ይመጣል። ለትልህሁዘይፍ አብልባውሴጥ፣ እያለ አብልሙሲን፣ አልቃሲም እንደዚህ እያ ላ ይመጣልናን ማለት ነው። እኛም እንመርጠው ዶክተር አይመን ስዌድ የሚለውን እንመርጣለን ማለት ነው። ይህንን ይህንን አንድ ጊዜ እንደዚህ ኦኬ እንለዋለን። ቀጥታ አሁን እንግዲህ ወደ ቁርአኑ ስንመጣ ስንመለስ የው ከታች ዶክተር አይመን ስዊድ ይላን ማለት ነው። ከዛ ምን እናደርጋለን? ሁለተኛ ደግሞ በግራ በኩል ይችን ማለት ነው። በግራ በኩል አንድ ጊዜ ኦኬ ስንለው ዳውንሎድ አድርግ ይለኛል ማለት ነው። ከዛ ዳውንሎድ እናደርገዋለን። አንድ ጊዜ አንድ ጊዜ ብቻ ነው እኔት የሚፈልገው ነገራችን ላይ አንድ ጊዜ ካወረድነው በኋላ አይልም። ከዛ አንድ ጊዜ አሁን ዳውንሎድ ሆኖልናል ማለት ነው። አሁን እዚህ ጋር እየቀራን እያለ ለምሳሌ ስሮቱን ነበ እየቀራን ከዛ ሁለተኛውን ወይም ሶስተኛውን እንዲያስተካክልልን እንድን ለመከታተል እሱን ማለት ነው። ቃሪውን ይህንን ምሳሌ አምስተኛውን ማለት ነው። አምስተኛውን አንድ ጊዜ በጣታችን ያዝ እናደርግና አምስተኛውን ከሆነ የምንፈልገው ፈልገው አምስተኛውን አያ ወይም ሌላ ማለት ነው። ስድስተኛውን ሰባተኛውን ሊሆን ይችላል። ለምሳሌ አምስተኛውን እንደዚህ ከአምስተኛው እንደዚህ ነካ ካደረግነው በኋላ ምን እናደርጋለን? ይችን ማለት ነው የመጀመሪያዋን ይችን ኦኬ እንራታለን። ሱመ ከላ ሰያለሙ እንደዚህ ብሎ ይቀራልናል ማለት ነው። እንዲደግም ከፈለግን አሁንም መለስ እናደርገዋለን። ሱመ ከላ ሰያለሙን እንዲቀጥል ከፈለግን ይሄንን መካከሉን ማለት ነው ኦኬ እንለዋለን።

ለሰ የዕለሙን ከዛ ምሳሌ አምስተኛው ፍ መከላሰ ያዕለሙን ስድስተኛው ላይ ስንደርስ ተሳሳትን ማለት ነው። እዜ ጋር ሲከብደንም እናደርጋለን። አንድ ጊዜ የያዝ እናደርግና በጣታችንን ከዛ የመጀመሪዋን ማለት ነው። ኦኬ እንላታለን እንደዚህ ብሎ ከቀራነ በኋላ ተከትለን እኛ በዚህ መልኩ ቁርአናችንን ማስተካከል እንችላለን ማለት ነው። ምርጥ አፕሊኬሽን ነው። ለሌሎች የሚጠቅመን ካላችሁ ሸር አድርጉላቸው።